በስትሮ አላየሽም? በቀደም ዕለት ድሮ በስትሮ የፍቅራችሁ ቀንማ ሾርባ ነው እራት። ዳቦ በቅቤ ጥብስ አርገሽ ሾርባ የተዘጋጁ አሉ። የንትን የባህርያ ባህርያ ታርፍ ታውቂያለሽ አይደለ? የባህር ምግቦች ማሪ። ያበሻ ወንድ፣ ያበሻ ወንድ ያለ እንጀራ አይበላልሽ። እንደው የተቸገሩ ናቸው ወንዶቹ እኮ እንደው ጥላት ነው የሚጥሉት ይከብደዋል እንጀራ ጥሩ አይደለም ሆድ ይነፋል ይከብደዋል እንጀራ ነው የሚባል እንደው ያበሻ ወንድ የፈለገ ነገር ብትሰጭ አረጋሽ ትሙት እኔ ብቻ አይደለሁም በጣም ብዙ እያየው ነው ከእንጀራው ውጭ ምንም ምግብ አይበሉም ያቸው አውቃችሁ ልታስተኛቸው ልታስተኛቸው ብላችሁ ነው እንጂ እንጀራ የምታበሏቸው ማታ ማታ እንጀራ በቶ ምን ሊሆን ነው ማርያምን ወንድ ያላቸው በደምብ ወንድም እንኳን ያላቸው ማርያምን

ወይ ደግሞ በርገር፣ ወይ ደግሞ አንቺ ሰው እንዳይሰማሽ፣ እራት ላይ እንዲህ አይነት ነገር አይበላም። እራት ላይ አይደለም። ይኸውልሽ እራት ላይ ሳይሆን፣ አሁን ለምሳሌ አንዳንድ ጊዜ ሰምታይምስ እንደዚህ እናቀርባለን፣ አይበሉም። አሁን እንደዚህ ለደቂቃ እንደዚህ ይነኩታል እንጂ በተአምር እንደ እንጀራ ሆኖ የሚበሉት የለም። እንጀራ ነው ያበሻ ወንድ በተለይ በብዛት የሚወደው በጣም በብዛት ላይ። ይኸውልሽ ሳርዬ የምሳ ሰዓት ላይ እንጀራ ስጮ እራት ደግሞ አንቺ ሶስት ቀን ስራ አለብሽ አይደለ? የማታው ስራ የሶስት ቀኑ ስራ ችለት የከበደ የከበደ ሩዝም ስጩ አርፎ እንዲተኛ በቃ፣ ያስተኛዋል። ጨጓራው ስራ ላይ ስለሚሆን ቢዚ ይሆናል። ሙሉ አካሉ ይተኛል። ግን ስጩ ሩዝም ቢሆን ነገርኩሽ፣ እነዛ ሶስቶቹን ቀኖች ከሆነ ያልኩሽ በእንግዲህ ሰውስ ያስ ፈሁጠብቂ የችንቀለምልሴቶች የምንመካረው ነነግ ጤነኛውን ሃያ ሰባቱን ቀን ርባ ዳቦ ጥብስ፣ ደረቅ ጥብስ በባዶ ዘራሳ ታደርጊ፣ ሰላጣ ቆንጆ ሰላጣ፣ በዶሮ የሚሰራ በአሳ የሚሰራ ሰላጣ እንደዛ ስታበዩ ነብር ነብር ነብር እስኪ የዛለት ሀቢቢ እንደዚህ ይግዛልኝ ሁሉ በይው። እስኪ እ ቼክ ሁሉ ይፈርብልሻል። ነገርኩሽ አንቺ በእንጀራ ሆዱን ቀፍትተሹ እሱ የሆዱን ጭንቀት ጋዚ ዞት ጨጓራው ስንት ነገር ስቃዩን እያየ በምን ያጣጥምበታል እንዴ? አይበሉም እከን አንቺ አበላሉና፣ ሳምሪ እንግዲህ መጥቻ ላስተምርሽ ሳርዬ አይደለም አቀራረቡ አሁን ኮሙኒቲ ሳሪ እንዴት ነው የምታስረጃት አቀራረቡ ስልሽ ስለሽ ይኸውልሽ ሳሪ አይደለም ይቀርባል በኋላ በኋላ ነገር ካለፈ ነው የሚገባኝ በኋላ ነው የሚገባኝ። ድሮም እንደዚህ ነው። ምግብ ሲቀርብ፣ ሆቴል ስትሄጂ፣ ትልልቅ ሆቴል ስትሄጂ፣ መጀመሪያ አፕታይዘር የሚባል ነገር ይቀርብልሻል። ያ ምንድን ነው የመብላት ፍላጎትሽን የሚከፍት በቤት ሲሆን ምንድን ነው? አፕታይት የምትከፍቸው አንቺ ነሽ በምን ባለባበስሽ ባነጋገርሽ ተበርሰካ እንዳልሽ ባባባልሽ ያኔ አፕታይቱን ትከፍቻለሽ የሁሉንም አፕታይት ማለት ነው የምግቡንም የምር ትከፍቻለሽ ማለት ነው ከዛ በኋላ ደግሞ ቅልል ያለ ቆንጆ ምግብ ትሰጫዋለሽ ቅልል ካለው ከቆንጆ ምግቡ ደግሞ ቀጥሎ እንደ ሆቴሎቹ ደንብ ምንድን ነው ከዋናው ምግብ ቀጥሎ ስዊት ነው የሚቀርበው ስዊቱን አንቺ አዘጋጅ አዘጋጅ እቤት ውስጥ ኪችን አትግቢ። ያው የት ነው የሚዘጋጀው ስዊቱ የትም። የተቦካ ኬክ የሚጣፍጥ ይመስልሻል? እኔ አሁን እዛ ላይ አይደለሁ እስዊቱ ላይ መዘገጃጀት ላይ አይደለሁም። በነገራችን ላይ ግን አንድ ነገር ልንገርሽ ሙኒ፣ እኔ ያልኩት ስሚ ማርያምም ሙኒት የአበሻ ወንድ አሁን የአበሻ ወንድ እዩ የአበሻ ወንድን እዩ፣ ወጣም ወረደም እንጀራ ላይ ነው በቃ እንጀራ ላይ ነው ውዴ፣ እንጀራ ላይ ነው። አሁን ቅድሚያ ሾርባ ሰተሽ እንጀራ ብላ ብለሽ ስዊት ለመስጠት አትጋበዥም። አይጋብዝሽም፣ አይጋብዝሽም ውዴ፣ አይጋብዝሽም። በቃ ምንም ይሁን ምንም ወጣም ወረደም እንጀራ ወይ በሽሮ ሰተሽው በቃ እምር ብለሽ ወይም ክሽና አርገሽ አቅርቢለት። በነገራችን ላይ ግብስብስ ነገር አይወዱ። አሁን እኔ ማርያምን እኔ ብዙ ወንዶች አይቻለሁ እዚህ ሀገር ግብስብስ ነገር አይበሉም። እስኪዋቸው አንድ ኩቡዝና የሆነ ነገር ብትሰጧቸው እንደዚ አይነት አይጋብዙሽም ውዴ። አሁን እንዳልሽው ልክ ሆቴል ውስጥ እንደምትሄጂ እንትን ሰተሽ ሾርባ ሰተሽ፣ ከሾርባ ሰላጣ፣ ከሰላጣ ይሄንን ብላ ብትዩ ማሪ አይችልም። ያበሻው እንዳንጀራ ሰጠሽ፣ እሷን ጥርቅም አርጎ በልቶ ለሽ ቢል ለሚሻለው አይበላ። ታዲያ እንዴት ወዴት ወዴት በወዴት እንገናኝ። ለስቲ ምኮ ስቴፕ ይፈልጋል። ሙኒቴ ቅድሚያ ሾርባ ቅርቤ ቀጭ እንቧ ሄደት መጣ እያልኩ እየተንኮባለልኩ ከኩሽናው እዚጋ ደርሼ እስክምለስ እሱ የለም። የምን ሾርባ ነይ፣ እህል ቅጠል። አንድ ቀን እኔ ልንገርሽ፣ ብሮክኒ ሰራውን። ብሮክኒ ብሮክኒ እንግዲህ ሾርባ ብሮክኒ፣ እንደው ባሪ ሁሌ እንጀራ እንጀራ፣ እስቲ እንጠገን፣ መጠገን ያስፈልጋል። ሰውነታችን ይጠገን፣ ኃይልም ሙቀትም እንዲሰጠን ብዬ ብሮክኒ ሰራውን። ማሬ፣ እንዴ ሽሮ ነው ብሎ ግግም። ኧረ ብሮክኒ ነው፣ ብሮክኒ ሾርባ ታውቂያለሽ። እሷ ፓውደሩን ሰርተሽ ነው፣ ፓውደሩን ሰርተሽ አለው እኮ እንትን አለው፣ እንትን አለው እኮ ታውቂያለሽ፣ ይሄ ምንድን ነበረ? መሽሩም አለው ጣል ጣል የሚያደርግ ማርያምን ሰኒ ግደኝ አልጠጣም አለ። ብልብሰራ እንደ እናወጥ ልሰራ። አዎ አዎ፣ አይበሉም በጣም ችግር ነው። ሾርባ ሰርቼ እስከምመለስ እሱ ተኝቶ እያለ ነው የሚጠብቀኝ። ምን ዋጋ አለው እኮ እሱ እሱን ቀን ቀናቢው ልንገርሽ፣ አሁን እንጀራ በልተሽ እንጀራ በልተሽ ኬክ ይሰጥሻል። ኧረ እንደ አይሆንም ነው የምልሽ። ስታይል እኮ በዚህ ሀገር እየሄድሽብን እኮ ነው። እኔ አበሻእኔታ አልዋሽሽ። እስኪ እዚጋ ያገባችኋላችሁ ጋይስ ባለትዳር አላችሁ አበሻ ወንድ ያገባችሁ፣ እስኪ የአበሻ ወንዶች ምንድን ነው የሚበሉት ጠይቂያቸው። ይው ሙኒት ማርያምን እያቸው ያገቡ ብዙ፣ አሁን እዚህ ሀገር ብዙ ባለትዳሮች አሉ። እኔ በብዛት ስለማይ ነው። እሺ አይሉም፣ ችግር ነው። እንደዛ ነ እንደነታ ራሰተሽኝ እንብላ ነው የሚሉት። በቃ በጣም አዝግ ናቸው። በዛ ላይ ደግሞ እንትናቸው እንጂ ወጡ ይሉልሻል። ዴኒ ባሌን አጣሁት ውዴ፣ ነገርኩሽ እኮ ስንጣላ፣ እረፍት ማለት ነው ውዴ። ምንም ይለ ስንጣላ ስንጣ አንድ ቀን ከሳምንት አንድ ቀን ፀብ ጥሩ ነው። ለሽ ብዬ ነው የምተኛው። ስጋ ጥብስ ይልሻል። ጥብስ ጥብስ ጥብስ፣ ቀይ ወጥ እያለ ጥብስ። ይሄ እዚህ ሀገር ባሉሽ በጣም ችግሮች ናቸው። እንጀራና እንጀራ ብቻ ነው። በቃ ሴት ልጅ ደግሞ ጎበዝ ናት፣ ጥንቁቅ ናት። ባሏን በደንብ አርጋ መያዝ አለባት፣ መንከባከብ አለባት። ግድ ነው መንከባከብ አለባት። ባሏን እንጀራ ካለ እንጀራ ነው። በስ ምን ማድረግ አይቻልም። ውዴ አዎ፣ አየሽ ይኸውልሽ፣ ወገቤን አስሪ መስራት አለብ አሁን ሙኒት እኮ ስታይሏ በዚህ ሀገር ነው ውዴ። እዚህ ሀገርማ ውዴ ዋልንገርሽ እስኪ፣ እዚህ ሀገርማ ማሬ ኮበዟን ቀረብ ፉልሽን ስረት፣ ጅብንሽን ቅርብ አድርገሽ፣ ከዛ ከጎኑ ሾርባ፣ ከጎኑ ሰላጣ፣ ኪያር እናንትን ካቀረብሽ በቃ፣ ማርያንች እኮ ባለሙያ ነሽ። ሰው ቤት እኮን ይሰርቻሉ። ሙኒትን በደንብ አውቀዋለሁ። ሴትዬ ባለቤቷ ሊመጣ ሲል ማሪ፣ በሳህን ሙሉ ሶስት አይነት ጅብን ይቀርባል፣ ኮቦዝ ይቀርባል፣ ፉል ይቀርባል። ሾርባ በጎኑ አድርጌ ሰላጣውን ካደረግኩ፣ አለምታየ አለምታየ ከዛ በኋላ ሴትዮ እንዲህ እንዲያ እንዲህ እንዲያ እያለች ሽታዋ ከውጭ ነው የሚጠራው። ማሬ ወይ ዘንድሮ በቃ እስከሚበላም አይቆይም። እንደነገሩች ነው ክፍል ከገቡ አይወጡም። እኔ ሰው ቤት ሰርቻለሁ። ማሬ በምግብ በጣም ጎበዝ ነበር። ኮሚኒቲ በጣም ምግብ እችላለሁ። የአረብ ምግብ በጣም ይችላሉ። እስዊት ያለሽ ምንት ያለሽ ሰርቻለሁ፣ አቋዋለሁ። ማሬ ባል ሲመጣ እንዴት እንደሚኮ ችግሩ ፀቡ ላይ ነው ፀብሲቆ ማሪ ምን የለ ምን የለ እንጀራዬን ምን የለ ይበላል። ፕላስተር ሳሪዬ፣ የፕላስተሩን ነገር አስተምርሻለሁ። ፕላስተር አለቀ ፍትላማሻችን እኔ ያላገባችሁ ሰዎች እባካችሁ እባካችሁ እባካችሁ እባካችሁ ያላገባችሁ ሰዎች እባካችሁ ማሪ ሳሪ ግን የመጨረሻ ምርጥ ልነሻል። አረጋሽ ትምት እኔ የኢትዮጵያ ወንድ ኩራቱን ይገርመኛል። እመቤት ሙሉት አቤት መንቀባረር እኮ ማሪ፣ አሁን ባሌ ባልትና ለመሸጥ ዝንጥ ብሎ ነው የሚመጣው፣ ውዴ። ዝንጥ ዝንጥ ታውቂያለሽ፣ ሸሚዙን ይለብሳል፣ ጅንሱን ይለብሳል፣ ጫማውን ያደርጋል። እንደ አንተዬ አሁን እዚህ ሽሮ ነው በርበሪ ነው ምን ያደርግላ እንዴ፣ ምን ችግር ምን ችግር አለ ይልሻል። ከዛ ደግሞ ቤት ሄዶ ማታ እራት ምንድን ነው ማሪ፣ አረ እንዴት እንደሚያደርጋቸው ውድ ኩራታቸው እመቤት፣ እኔኮ በጣም ነው የሚገርሙ፣ እኔ በጣም ነው የምገረመው ማርያምን፣ ሙኒት ታውቂያለሽ፣ ላይክ ባህላችን የሆነ ካልቸራችን እድገታችን ነው መሰለኝ ጌታ፣ እንደምልሽ የሆነ ሰው ቤት ሂዶ እኮ እንዴት እንደሚያደርጋቸው ቅብር። አሁን ባሌ ሞል ውስጥ ሲገባ ማለት ነው እንዲዞር ብሎ ለምንም እኮ ግድ አይሰጣቸውም። ወንዶቹ ወንዶቹ እንደው ምንም እኮ አይመስላቸውም። ምንም እንደው ያበሻ ወንድ መቤቴ እኔ በጣም ነው የምገረመው። በጣም በቃ ወንድምሽም በዚህ እይታ አሳያቸው ሳያቸው፣ ላይክ በቃ እንደዚህ ናቸው። መኩሪያቸውን ይዘው ነው ሐቢብቴ ጠመንጃ የታጠቀ ወንድ ሲፈራ ጎርመም እንዴት እንዴት እንዴት ብየላ ለራመዶ እንዴት አርጌ ለራመዶ ጎርደርድ ጎርደርድ ካላለ ጠመንጃ ይዞ እንዴ በት የተፈጥሮ ጠመንጃ የያዘ ሰው የኔ እናት ምን ሆነ ቁራታቸው ማር እንዴ እንደው ቀብረ ቀብረር ሲሉ እንደው ምን እንደሚመስሉ እኮ በቃ እንደው በዚህ እንኳን ሲያልፉ ሰላም ነው ሲሉ፣ እንደዚህ ብሎ እኮ ነው። በቃ ሰላም ነው ሳሪ፣ እንዲነሽ እንደዚህ ብሎ እኮ ነው። ማሪ፣ እንደዚህ ነው የሚሉት። አሁን አንድ ሱዳን ቢሰ ሰላም አለይኩም ኬፍች ኢትዮጵያ ምናምን ይልሻል የበሻው እንድኮ እንድዘይ ማርያምን በጣም ነውን፣ የሚገርሙኝ በቃ ሳርዬ፣ በርበሬ ኮን ቁንጥጥ የሚያረጋቸው ቁንጥጥ ያረጋቸዋል። ያስ ፌጦ በየአመት ባሉ በየእንቁጣጣሽ ሲበሉት የነበረው ጥር ነው የሚያረጋቸው። እሱ እኮ ነው እሱ ነው፣ ደማቸውንም ቶሎ የሚያፈላው እሱ ነው። አዎ ማርያምን በጣም በጣም ሙኒት፣ እናመሰግናለን። አሳምነው፣ እናመሰግናለን። አለ ጠበንጃ ይዘው ስላልሽ፣ ኩሩ ናቸው ቤቴ ኩሩ ናቸው። የምሬን ነው የምልሽ። በጣም ብዙ ሰዎች ራሱ በችግር እንኳ መካከል ቢሆኑ ማርያምን ነው የምልሽ እኔ በቃ በጣም ነው የሚገርመኝ በእውነት ሙኒት። እየነገርሻል እንደ ወቅቱ ኑሩ እንኳ ብለሻቸው ኮቦዝ እና እንትን ብሰጫቸው፣ አይበሉ አይበሉ አይበሉም አሁን እንደዚህ ሾርባ ምናምን ምናምን ብታቀርቢላቸው አይበሉም። አይበሉ እኔ ምን አይ ምን እንደሆኑ ራሱ ቆይ፣ አሁን የሾርባውን እና የአሳውን ጥቅም ምናምን ሌላ ቀን እናወራና፣ ከዛ በኋላ ማታ ሲገባ ገና ሳሪ አዘጋጅተሻል ይልሻል፣ በእንደዚህ አይነት ድምፅው ለስለስ። የአንቺ ትልቅ ውለታ አለብን ይልሻል። ገና ጥሩ ማነቃቂያ ሰጥላችኋለሁ፣ አይዟችሁ ሞቲቬሽን እየሰጠሽ ነው። ጋይስ ሽ አሪፍ ትዳር ፈላጊ ነኝ። ታይስዊት ይዋኪስ ሳሪዬ፣ ችግር ላይ ምን ሆነሽ ነው? በተለይ የሳውን ንገሪ፣ የሳውን ንገሪን ይሉሻል። ሙኒቲ አንድ ነገር ልንገርሽ ሲ ሳሪዬ፣ እዚህ ሀገር እንደ አሳ ርካሽ ምግብ የለም። አሳ ሩቢያኑ ሩቢያን ታውቂያለሽ? እኔ አሁን ለምሳሌ አልወድም፣ በተፈጥሮ እሱን ነገር አልወድም። ሌላውን አሳዎች በሙሉ ወዳለው በላለው ያ ማለት ሙሉ እንትና ያለው ምንድነው? ሙቀት ካርቦሃይድሬት ነው። ሙቀት በቃ ሙቀት ሙቀት። እነዚህ እንግዲህ ፊሊፒኖ፣ ቀስ እያልኩ ልበልሽ፣ ኢንዶኔዥያ ቤት ውስጥ መቀመጥ የሚያቀታቸው ለምንድን ነው? እሱን ይየበሉ ወዴት ሄደች? የደበራችሁ ሁለት ጥብሱ ገንፈል ልታረጉትና አጥንቱ ይወጣለትን እንፍሊት ተዋላ አይደለ? ገንፈል በጫው ገንፈል ቅቅል አላልኩም። ገንፈል ልታረጉትና በሰላጣ አዎ። ከዛ በኋላ ደግሞ የንት ሶስት አለ አራት ድራም ነው አምስት ድራም ነው የሚሸጠው የ ባርቢኪዩ ሶስ የሚል እሱ ጠባድ ገሽ እያለ ዲያብል ላይ ስታረጁ በልተሽ አጠግቢው። ውስጥ ገብቶ የሚሰራው ስራ ከብሬን ነው የሚጀምረው። ከላይ ጀምሮ እያስተካከለ እያስተካከለ እዛ ድረስ ይሄዳል ቦታው ድረስ። ከዛ በኋላ ግዲ ለዛሬ ደርስ ለነገ ከሆነ ትናንት እንጀራ አልነበረም። አዎ፣ አረ እንደው ቆይማ፣ አሁንም ምን እንደምናደርግ ልንገርሽ። እንደዚህ ብለን ማለት ነው ወንዶቻችን እናስለምዳቸዋለን። ግድ ነው መብላት አለባቸው ፉል ሰርቪስ ፉል ሰርቪስ ነው ሳሪ፣ እንዴ ፉል ሰርቪስ ቀርቦ ኬክ ማቅረቢያው ከሌለ ኬኩ ከሌለ በኋላ፣ እንዴ እንዴ፣ አናት ላይ ነው እኮ ታዲያ። ፉል ሰርቪስ እንሰጣለን። ፉል ሰርቪስ ነው የምንሰጠው ጋይስ። የስጋ አክቲቪስት እኔ ስጋ አድቫይስ አላደርግም። ስጋ ብሎ ብ አድቫይስ አላደርግም። ስጋ ብዙም እንትን አይደለም። አረ አዎ፣ ስጋ ብዙ ጥቅም የለውም። እንደገና እንትን ለሚወስድ ሰው በስንት ጊዜ አንዴ አልኮል ቋ የሚያደርግ ሰው አዎ፣ ሄዶ ስጋው ላይ እንዲያርፍ አልኮል ጠጭ ለሆነ ሰው። በተረፈ ግን አሳን የመሰለ ነገር የለም። ሩቢያታባርጉ ለስራ እኮ አሁን ልሰራ ነው። ምን ትንሽ ሞቲፊኬሽን ትስጥም ነው ውዶች፣ ማሮች ለውላቸዋለው ያለ አሁን አነቃቂ፣ ዶሮን በደንብ ድፍር አድርጉ፣ በደንብ ብሉ ዶሮ